አዲስ መጥፋት የፈለጋችሁ እህቶቼ እባካችሁ በጣም ተጠንቀቁ። የሚያስጠፋችሁ ሰው መጠየቅ ያለባችሁ ነገሮች የሚያስጠፋችሁ ሰው በነጻ አይደለም። የሚያስጠፋችሁ አንድ ሺ ድራም ወይ ሁለት ሺ ሪያል ምናምን ከፍላችሁ ነው የሚያስጠፋችሁ። ሳውዲ ከዛም በላይ ነው የሚያስከፍሏችሁ። እናንተ መጠየቅ ያለባችሁ ነገር ወንድ የሚገባበት ኢጃዛ ቤት አልፈልግም፣ ወንድ የማይገባበት ኢጃዛ ቤት እንድታይልኝ እንድትፈልግልኝ ብላችሁ መናገር ነው። ኦኬ፣ ሴትም ሆነች ወንድም ለምን አዲስ ስትጠፉ አውቃለሁ። እናንተ ከኮንትራት ቤት የተሻለ ደሞዝ ለማግኘት ነው፣ ወይም ደግሞ የተለያየ ጫና ሲደርስባችሁ ከዛ ነገር ለማምለጥና በሰላም ላባችሁን ጠብ አድርጋችሁ ሰርታችሁ ለመለወጥ ነው። ገብቷቸዋል ግን፣ እንደዛ አይነት ወንድ የሚጋብዙ ቆሻሻ ኢጃዛ ቤቶች አሉ። አዲስ ስጠፉ ደግሞ ምን ያረጓቸዋል? ከሰላ አቀጣጢልኝ፣ የቤት ጥረጊልኝ፣ እንደዚ አድርግልኝ። በተለይ ደግሞ ስጠፉ መጠየቅ አለባችሁ ነገር ስራ፣ ኢጃዛ ቤቷ ስራ ቶሎ ታስገባለች ወይ ብላችሁ ጠይቁ። እንደዚህ አይነት ደግሞ ወንድ የሚያስገቡ ኢጃዛ ቤቶች ብዙ ጊዜ ስራ አያገኙም በፍጹም ምክንያቱም እነሱ ሰዓታቸው ወንድ ላይ ነው እንጂ የሚያባክኑት ለእናንተ ስራ በመፈለግ አይደለም። ከእናንተ የሚፈልጉት የቤት ክራይና የቤት ክራይ ነው። ኦኬ አንድ ለክብዝ በየቀኑ ገንዘብሽ እስኪያልቅ ታዋጫለሽ። ለምግብ ክብዝም ቢ እንጀራም ቢ የፈለግሽም ነገር ታዋጫለሽ። ይህ የሚቀር ነገር አይደለም። እና እነዚህ ነገሮች ተጠንቀቁ ለማለት ነው። በእንደዚህ አይነት የዘቀጡ ሴቶች ምክንያት በጣም አንገታቸውን ደፍተው ወለም ዘለም ሳይሉ ሰርተው ለመለወጥ የሀላል ገንዘብ ለማግኘት ዋጋ የሚከፍሉ እህቶች እንዳሉ፣ እንደዚህ አይነት በዘቀጡ እህቶች ምክንያት የአረብ ሀገር ሴት እኮ ከወንድ ጋር ተኝታ ነው እንደዚህ ብር የምታገኘው ብር የምትልከው ምናምን ትባላለች። ገብታችኋል? ግን መቶ ፐርሰንት አብዛኞቹ እህቶቻችን ከወንድ ጋር ተጋድመው ሳይሆን የሀላል ብር ለማግኘት ሀላል ስራ በመስራት ቀን ከሌሊት ላባቸውን ጠብ አድርገው ነው ትልቅ ደረጃ የሚደርሱ። ኢጃዛ ሳያምራቸው፣ መውጣት ሳያምራቸው፣ መልበስ ሳያምራቸው ማለት ነው። ከሀገር ስንወጣ ለመለወጥና ለመለወጥ ብቻ እስከሆነ ድረስ ታርጌታችን ለመለወጥ ስለሆነ ሰርተን ለመለወጥ እንደዚህ አይነት ቆሻሻ ኢጃዛ ቤትም ከገጠማችሁ፣ አደራ ቆሻሻ ነገር ውስጥ በጭራሽ እንዳትገቡ። ሀታ ቢርባችሁ ምን ቢላችሁ ምንም አይነት ቆሻሻ ስራ እንዳሰሩ ብትለምኑ ብትሞቱ ሞታችሁን ምረጡ። ኦኬ እናንተ ግን ቆሻሻ ስራ ማስራት ካልፈለጋችሁ ኮ ጥሩ ስራ ለመስራት ቀን ከሌሊት ኦን ላይ ቲሀተ ቲክቶክ ላይ ወጥታችሁ ስራ ፈልጉልኝ ባካችሁ ብላችሁ በራሳችሁ አካውንት ክሬት አድርጋችሁ ወደ ባካችሁ ስራ አጥቻለሁ ስራ ፈልጉልኝ ብትሉ ወላሂ ስራ ታገኛላችሁ። በአሁኑ ሰአት የሚሰራ ሰው እንጂ ስራ አልጠፋም። ግን በርካታ ሰዎች ኢጃዛ ቤት ይጉላላሉ ስራ ጠፍተዋል፣ እንደዛ ብለዋል። ጠንክራችሁ አንገታችሁን ደፍታችሁ ስለማትሰሩ ነው ገብታችኋል። አንገታችሁ ደፍታችሁ ብትሰሩ ወላሂ ስራ አይጠፋም። ሌላ ደሞዝ ትነቃላችሁ። መጀመሪያ እናንተ ከድህነት ሳታገግሙ እንዴት ብላችሁ ነው ደሞዝ የምትነቁት? ደሞዝ አትናቁ። በተለይ የምትጠፉ እህቶቼ ያው የማትጠፉ ያው ተመድቦላችሁ ነው የምትመጡት የምትጠፉ ግን በጣም ሁለት ሺህ ብር ይከፈልሻል፣ ሶስት ሺ ይከፈል ይከፈልሻል ብለው አወናብደው ከዛ ከጥሩ ስራችሁ ስለሚያፈናቅሏችሁ፣ እናንተ ደግሞ አእምሯችሁ ሪከርድ የሚያደርገው ሶስት ሺ ና ሁለት ሺ ነው። ነገር ግን በአሁኑ ሰዓት በአንድ ሺ ድራም ወይም በአንድ ሺ ሪያልም ስራ ፈቶ ኢጃዛ ቤት ከመቀመጥ ማለት ነው ወላሂ በስምንት መቶ መስራት ይበልጣል። ቤቱ ሰላም ካለው የምትበሉት ምግብ ካለው የሚጨቀጭቃቸው ሰው ከሌለ ማለት ነው። ኢጃዛ ቤት ትርፉ ምንድን ነው? በሳምንት ወጥሽን ሽሮሽን ታም ተከትካ ያለሽ እንጀራ ትበያለሽ። ከዛ በተረፈ ግን ሀታ ብር ሞልቶ ቢተርፍሽም እንጀራ አትበይም። ምክንያቱም አንቺ ብቻሽን መብላት አትችይም። ምክንያቱም በጣም ብዙ ብር የሌላቸው እህቶች ስላሉ፣ ለምሳሌ አንዷ ብር የላትም። ኢጃዛ ቤት አብዛኛው ጊዜ ብር አይኖራቸውም። ምክንያቱም በጣም ብዙ ጊዜ ተቀመጡ ስለሚኖሩ የአንዳንዱ ብር ክብዝ በየቀኑ አንድ ብር አዋጭ ትባያለች ማለት ነው። ያ ያ ነገር እንደገና ልብሱስ መግማማቱስ አንድ ላይ መተኛተው በጣም ነው የሚያስጠላኝ እኔ ኢጃዛ ቤት ማለት ነው። ስለዚህ አንድ ላይ ተደራርባችሁ ከመግማማት ልብሳችሁ አንድ ላይ አጥባችሁ ከማስጣት ደሞዝ ሳትንቁ ሮጥ ብላችሁ ስራ መግባት የተሻለ ስራ ደግሞ እዛ ቤት ውስጥ ደሞዛችሁን ግን በየወሩ እየተቀበላችሁ ሌላ የተሻለ ደሞዝ የተሻለ ስራ ታፈላልጋላችሁ። እንደዛ ነው እንጂ ከአንድ ስራ አማርጣችሁ ለመውጣት ኢጃዛ ቤት ሄዳችሁ ቁጭ ለማለት አታስቡ፣ በፍጹም ማለት ነው። ምክንያቱም ጭንቅላት ያዛባል። ኢጃዛ ቤት፣ ኢጃዛ ቤት ከለመዳችሁ ጥሩ አይደለም። ጉልበታችሁ ራሱ ይሳሳል፣ ጉልበታችሁ ይሞታል፣ ጉልበታችሁ ይሳሳል። ስራ ሲመጣላችሁ በቃ ነጌ ይገባለው፣ ከነጌ ወዳ ገባለው እያለ እያለ እያለ ይስባችኋል ማለት ነው፣ ኢጃዛ ቤቱ። ስለዚህ ተጠንቀቁ። ኢጃዛ ቤት በቆያችሁ ቁጥር አእምሯችሁ እየዛገ ጥሩ ነገር መቀበል እያቃተው ወደ መጥፎ ወደ ሺሻ ወዳችሁ ሳይሆን ተገዳችሁ ኢጃዛ ቤት ቁጭ ካላችሁ ገንዘብ ካጣችሁ መጥፎ ነገር ከማድረግ፣ ምክንያቱም ስራ መሄድ አትፈልጉማ። ስራ መሄድ ካልፈለጋችሁ መጥፎ ነገር ከማድረግ ወደ ኋላ አትሉ። ግልጹ ነው፣ ሪያሊቲ ነው የምነግራችሁ ነ ኢጃዛ ቤት አትቀመጡ እላችኋለሁ። ይሄ ነገር ሁሉ ያመጣው በምንድን ነው? በንደን በነዚህ ሴቶች ምክንያት ነው። ኦኬ በቃ እንደዚህ ነው የሚሆነው ህይወታችሁ። ኢጃዛ ቤት የተለያየ ዜጋ ወንድ ምናምን ያመጣሉ። ምክንያቱ የመዳም ቤት ስራ መስራት አይፈልጉም። በአቋራጭ መብላት መጠጣት ብቻ ነው፣ በቃ አላማቸው ሁሉ። በፊት ቤት ገዛለው፣ አባቴን እናቴን እለውጣለው፣ የራሴን ህይወት እኖራለሁ ምናምን የሚሉትን ሁላ ይረሱታል። እንደዚህ አይነት ሞድ በቃ ዛሬ ከየትኛው አይነት ወንድ ባድር ይሻለኛል። ነው ነው ወንድ እኮ መያዝ ካለባችሁ አንድ የራሳችሁ አገር የሀገራችሁ ወንድ የሚወዳችሁ የሚያፈቅራችሁ ሰው ጋር ኮ ህይወት መምራት ትችላላችሁ፣ መኖር ትችላላችሁ፣ በጓደኝነት ማውራት ትችላላችሁ ኮ። ግን ደግሞ በዚህ ደረጃ አንድ ናይጄሪያ ወንድ ለሁለት እንደዚህ ለዛውም በሶሻል ሚዲያ ላይ ሀቂቃ በጣም ያስጠላል ሲጀመር ማለት ነው። ህይወታችሁም ደግሞ ይበላሻል። እንደዚ አይነት ሴቶች እዚህ ጋ ነገ ሌላ ህይወት እኮ ይኖራችኋል። በባህል በወግ እኮ ስድራ አላችሁ። ኢትዮጵያ ሄዳችሁ ያኔ ቲክቶክ የያዘው ነገር አይለቅም። በነገራችን የትኛው ሚዲያ ላይ የያዘው ነገር አይለቅም። እያንዳንዱ ነገር ስታደርጉ ሚዲያ ላይ ነገ ለትውልድ የሚያስጠላ ፓወር የሌለው ነገር፣ የባለጌ ዘቀጠ ነገር ምናምን አታምጡ። ለጊዜው እኮ ይረሳል። እናንተ እንደዚህ እንደዚ አደረጋችሁ ይረሳል። ከጊዜ በኋላ ግን ነገ ልጃችሁ ባላችሁ